ፕላን ያደረጉት ምንድን ነው? የሆነ አከሌና አከሌ ጌታን እንዲቀበል እናደርገው እና ከዛ በኋላ የቲክቶክ ማህበረሰብ በሙሉ እኛን አይቶ አብሎ ከነሱ ጋር እንዲሆን የፈለጉት። ከዛስ እነሱ በሌላው ደግሞ የሚፈልጉትን ለመስራት ነው የፈለጉት። ምክንያቱም የሚፈሩት ይህን ሶሻል ሚዲያ ስለሆነ ማለት ነው። ሶሻል ሚዲያን ከምንም በላይ ይፈሩታል። ምክንያቱም ፍሪ የሆነ ፕሮፓጋንዳ የሚደረግበት እና መሳሪያ ማድረግ የሆነ ነገር ሲያጠፉ በዚህ የሚነገራቸው ስለ ሶሻል ሚዲያ በጣም ይፈጣል። የሰው ልጅ ሊያድኑ አደለም ዚጋ ቁጭ ያሉት እነሱ እና እግዚአብሔርን ተጠጋ እረፍ ሊሉ አደለም ዚጋ ቁጭ ያሉት እነሱ። ዚጋ ቁጭ ያሉት ለሌላ ነገር ነው። ቢሆን ማኖሩ ምልክቱን የምናየው በማን ነበረ? በየሆን አስማኛ ነበር ምልክቱን። ፋስት ሶስት ሳምንት ሆኖታል። ሶስት ሳምንት አንድ ሳይማር መጽሐፍ ቅዱስን ሳይማር ሳይጸለይነት የእግዚአብሔር መንፈስ እንደገባው ሳይታወቅ እስከነ ጀናባው ነበር። ጀናባ ነው የሚባለው አይደለም? በአረብኛ እስከነ ጀናባው ነው። እግዚአብሔር ጌታ የተቀበለ እስከነ ጀናባው ንስሐ ሳይገባው አስባቸው። በየትኛው የክርስትና ሃይማኖት መጀመሪያ ንስሐ የሚባል ነገር ንስሐ ላይ ኢየሱስ መግባት አለበት። ለማንም አይደለም። በእኛ ንስሐ የለ የምትል ከሆነ በደንብ አለ። ጾም ጸሎት አለ። ጾም ጸሎት ንስሐ አለ። ጸሎት አለ ዝም ብሎ ብቻ ይሄ የቡና ቤት መደርደሪያ ላይ ያለ ቢራ ጠርሙስ ሲመስል በቃ ትሸጣለ ትገባለን ማለት ነው። ከዛስ ጭራሽ ታርጌት ደግሞ የምታደርገው የራስን ሀጢአት ሳ አንተ የራስን ኃጢአት ሳታጸዳ ማለት የራስን ኃጢአት ሳታቀራ ስለ ኦርቶዶክሰኛ ኃጢአተኛው ልታወራት ትችልም። ሁ አርዩ ፈርስት ዩ ር ኪለር ፊፍት ርስ ላንግ ፊፍት ርስ ላንግ ዩ ር ኪለር እና አንተ አንተ በአንድ ጊዜ አሁን በጌታ በኢየሱስ ክርስቶስ ጸድቻለሁ በጌታ በኢየሱስ ክርስቶስ አዲስ ሰው ሆኛለሁ። ኖ አልንክም አልንክም። ይሄ ማለት እንግድ እንግዲያውስ እናንተ ያለው ጌታ ኢየሱስ ክርስቶስ የእውነት ጌታ ኢየሱስ ክርስቶስ አይደለም ማለት ነው፣ የውሸታሙ ጌታ ኢየሱስ ክርስቶስ ነው ማለት ነው። ያ ዛሬ ወጣት ዛሬ ወጣ ያ የማይድሉ ሰዎች የማይለወጡ ሰዎች ዩ አር ዘ ቤንቴና ዩ አር ዘ ክርስቲያን አንተ ነ ያጠመቁ አየህ። አንተ ላይ አልተሰራም። በቃ አልተሰራም። ገና አንተ ገና ትልቁ ዋናው ሰይጣን የተሰበሰበበት ሰው ነው። ስለዚህ እዛ ጋ ያለው ነገር ውሸት ነው። በቃ የውሸታችሁ ነው። እናንተ የሆነ ተልኮ አላችሁ እንጂ እውነት እናንተ ትክክለኛ ትክክለኛ ያንን እምነት የያዛችሁ ሰዎች አይደላችሁ፣ አይደላችሁ። ምን አባ ነው ደግሞ የምቀራ እኔ ምቀና? እኔ በማንም አልቀንም። እኔ ምቀና በትክክለኛ ክርስቲያኖች፣ በቃ ለእግዚአብሔር እጅ የሰጡትን ይችን ለዝች አለም ለሁሉም በኩል የሆኑት እነሱ ክርስቲያኖች ናቸው የሚያስቀን። እንደነሱ መቼ ነው እንደነሱ ሆነው፣ እነሱ ናቸው የሚያስቀን። ገባ? ከዓለም የራቁት እነሱ ናቸው የሚያስቀን። እዚህ ዓለም ላይ ቂጣቸው ነው የከፍ እያደረገው አያስቀንም። ሰዎች ግን ፖለቲከኛ መሆን ትችላላችሁ፣ የከለከላቸው ይላል ወንጌል። ግን ፖለቲካ አያስፈልገው ምክንያት ራሱ ጌታ ሁሉ ነገር ስለሆነ ምን አባቷችሁ ነው ደግሞ እናንተ የምታቃጥሉ? ከእናንተ ይልቅ እኮ ነገርቷችሁ እኮ ከናንተ ይልቅ ለጌታ ልቦ የተሰበረው ለጌታ የተሰጠው አስሬ ከናንተ እንዳልክ ይሻላል። እንዳልክ እኮ ከእናንተ የበለጠ ሰው በለጣችሁ። እንዲም ትክክለኛው እምነት ያለው ን ማየው የተሰበረው ለጌታ የተሰጠው ያሁላ እብደቱ ያሁላ ንግግሩ እንዲውም እንገራቸው አደለም ያሁላ እብደቱ ያው ሁላ ንግግሩ ያው ሁላ ዘራፍ ማለት። ዛሬ እሱ ግንኙነቱ አንድና አንድ ከቃሉ ጋር መሆኑ እሱ ሊያስቀርም ይችላል። ከንደሱ ይህ ማንም ዝርክርክ በብር በብር እየተገዛ የሚገባ ሌባ ወሮ በላ ከዛ ላይ ይወጣና አከሌና አከሌ የጀመረው አሁን እኮ እየወጣኮ ወጣኮ። ዛሬ ጠዋት ተመለሰኮ ወደ ቦታው፣ ወደ ማባላቱ እኮ እየገባ ነው። አይዛችሁ ከሳምንት በኋላ ተመልሶ ይወጣል። ብሩን ሰጥቷችሁ ማለት ነው ወይ ካልሰጣችሁ ወደ አልገባለትም እንዴ ባንክ ውስጥ አላለቀ። ሸወዳችሁት እንደ ድጋሚ። እኔ ሰማሁት ግን ደህና ብር እንደተለቀቀለት ነው። ብር አጣሽ አይደለም ወይ እንዴት ብር ፊቴ ላይ ብር የላትም ጅጅ ይላል እዚ ሲቦጭቅ ነበረ ግን መለስ አልኳልኳችሁ። ምክንያቱም እነሱ ፕላን ያደረጉት ነገር አልሆነም። እነሱ ያሰቡት ምንድነው? ይሄ እሱን የሚመለከተው ከሱ ጋር የሚያወራው ከሱ ጋር የሚነጋገረው በሙሉ በትንሽ ጊዜ ውስጥ ታሪክ ሰርቶ በሶሻል ሚዲያ ኢየሱስ ነገሰ ሊሉ በሶሻል ሚዲያ ኢየሱስ ነገሰ ሊሉ ነው እንደ ልማዳቸው የነበረው፣ ግን አልሆነም ለልማዳቸው ታርጌት ያደረጉት የሆነ ነገር መምታት ነበር። አልሆነም አልሆነም፣ ምክንያቱም ሊሆን አልቻለም። በቃ ቀዘቀዘ። አሁን እነሱ ቀዘቀዘ ብለው ደግሞ የሚያስት እኔን አሁን ታርጌት ታስገብተኛል። ምንድነው የሚሉት? ጂጂ ኪያ የምትባል ሰይጣን ቤታዮንና ኤልሻዳይንና ፊንገር ሾ የሚባሉን ቶፒክ አስመጥታ ከበር አረገችው። ያ ነው ገባች። እኔ እንግዲህ አስቤበት አይደለም? ወደ ቤተ ክርስቲያን የሚሄድ ወደ ቤተ ክርስቲያን ይሄድ፣ ወንጌል የሚፈልግ ወደ ወንጌል ይሄድ፣ ያ ሰይጣንን የሚፈልግ ወደ ሰይጣን ይሄድ፣ ሾ የሚፈልግ ወደ ሾ ይምጣ። በቃ እቺ እሷ እያለች አለ። ዛሬ ሲያወሩ እንግዲህ፣ በውስጥ ሲያወሩ የነበሩትን ነው። እሷ እያለች ሰላም የለም እኔን እኮ ነው እማትለው። ትልቅ ሰይጣን ብትኖር እዚህ ሶሻል ሚዲያ ላይ አለ፣ ጂጂ ኪያ ናት አለ ዩ ቀስ ይሁት ሰማችሁ። ቋሴጣን ብትኖር ሶሻል ሚዲያ ላይ ጅጅ ክያ ናት። ለምን አልተመቻቸው? እኔ አሁን ቤታ ነገር የነበረው እሱ ወንጌል ከመቃ እንትን ከማለቱ በሮማን ትሻላለች አለ በሮማን እንዲያውም ትሻላለች አለ። ምክንያቱም ሮማን አትጎዳም። ሮማን እኮ ኖረችም አልኖረችም እኮ አትጠቅምም፣ አትጎዳም ነው እና እሷ ናት እንደዚህ በቃ ትልቁ ሰይጣን ብለው ቁጭ ብለው እየጸለዩ ነው። እንዲያውም ማለት ሲጸለዩላት እኔ ለመጸለይ እንኳን ለእሷ ፍቃደኛ አይደለሁም ብያቸዋለሁ። ጭራሽ ተሰብስበው ጂጂ ክያል ከሶሻል ሚዲያ ላይ አጥፋ ሲሉ እኔ ደግሞ የሁለት ቀን ጭራሽ የነሱ ጸሎት ጭራሽ እኔ እንደ እርግብ እንደዚህ እንደዚህ ክንፋስ ወጥቶ እያስበረረኝ ነው። የነሱ ጸሎት ደግሞ እንትን ብሎ ማለት ነው ተለውጦ እኛ እንብላ፣ እናንተ አትስሩ እኮ ነው ጨዋታው እኮ። ኑ እናንተ አፈንድዱ እያሉ ስያላችሁ እኛ ግን እሸቀል ነው። በጣም እኮ ነው የሚገርመው። እኮ ነው የሚሰሩት ስራ በሙሉ እውነት እንዲያውም አበላሹት። እኔ አሁን ዶክተር ወዳጀ ነኝ። በቀን አንዴ እግዚአብሔር ምስክሬ ነው። በቀን አንዴ አዳምጠዋለሁ። በቀን አንዴ እኔ አሁን አንዴ ይህ ሰውዬ ባይኖር ኖሮ የኔ ወጥሮ አይሆንም ነበር። እግዚአብሔር ምስክሬ ነው። ልክ እሱን ሳዳምጥ መታጠብ ያምረኛል፣ መልበስ ያምረኛል። ሞር በቃ ለእኔ ማለት በቃ ኪኒኔ መድሀኒት የሚታዘዝላችሁ ነገር የለም የሆን ነገር ሰው ዳሬት እሱ እሱ ጋገኝ ደምቁ ልክ እንደ መጽሐፍ ቅዱስ እንዲከፍትና እንዲከፍትና እሱ ነው ያለው። በቃ ዱሮውን በሙሉ ና ያበረታታኛል። በቃ እግዚአብሔር ብርታቱ ነው የሚሰጠ ግን ይሄ ወሮ በላ እንደዚህ አይነት ወሮ በላ አህያ ያ ትናንትና እዚህ ቁጭ ብሎ ፍለጥ ቁረጥ አቃጥል በአንድ እንትን ምንድን ነው ምናምን ሲል የነበረ ሰውዬ ኔይልስ በኪስ ሲለኝ ግን አልቀበለውም በሱ የሚመጣ ክርስትናን አልቀበለው። ፓስተር ሴሪን አያጋጥመኝ እኔ ምን እወዳለሁ መሰላችሁ ረጋ ብሎ የሚያወራ እኔን የሚገዛኝ ረጋ ያለ ሰው ነው ረጋ ብሎ የሚያወራ ሰው ቻሌም ደስ ይለኛል አንዳንዴ አየዋለሁ ምንም ችግር የለብኝም

ሳስብትን አሁን ቆይ ሰዎች እግዚአብሔርን ወንጌልን እንዳይሰቡ ብለን እኛ እዚህ ጋር እኔ አሁን ስንት ሰው ነው ከኔ ይልቅ ለምንትና እስቲ ና ድረስ እኮ ሀቢባ አለች። ለምን ሀቢባን ጌታ እንድትቀበል ማታርጓት እንዲሁም ሰው እሷን ጌታ ብትቀበልላችሁ አውቶማቲክ ሌላ ሰው ሌል ቁጭሩን ታስቀብላላችሁ። እኛ ምን ግፋ ቁጭ ብሎ ልጆቹ ጌም ነው የሚጫወቱ ሦስት መቶ ሁለት መቶ ሰው ቢያጭ እሱ ጋር ከአንድ ሺህ ሰው በላይ ኮን ያለው ስለዚህ አድምቅ እሱ

ይህ ዞት ነበር ይላችሁ እሱ እኮ ይላችሁ በመሳደብ በመሳደብ ልጆቹ አሁን ይላችሁ ሰው ሁሉ ፍሪ ሆኖ ነው የሚጫወ አያችሁ። አሁን አንዱ አንዱ ሰው የሚሰድብ የለም ይለም እዚህ ቲክቶክ ላይ እዩ የዮናስ ያ ክርስቲያንም ባይሆን ትክክለኛ ክርስቲያንም ቢሆን አትሊስት የሆነ የሆነ ቦታ መደበቁ ሶሻል ሚዲያው አሁን አሁን እግዚአብሔር ልጆ እዩት። እያንዳንዱ ደስ ብሎት ነው የሚጫወተው ፍሪ ሆኖ በቃ። አሁን ከዚህ በኋላ የሚናገራቸው የለም የሚሰድባቸው የለም። የሆነ ነገር አረጉ የሚባል የሚናገራቸው ሰው የለም። በፊት እኮ ሰው ሁላ እየተሳቀቀ በቃ ወይም አገሌ በቃ በተራ በተራ አገሌ አገሌ እያለም የእሱ ጉልበት የነበረው ሶሻል ሚዲያ ላይ ያሉት ናቸው። እኔ ላይ ነጭ ነጭ ነጭ በሚቀጥለው ደግሞ አንድ ሌላ ሴት ትሆናለች። በየቀኑ በየቀኑ በየቀኑ ሕዝቡ ራሱ ዱባይ አይቀርም፣ አሜሪካን ሬስቶራንት አይቀርም፣ ዱባይ ያለው ሬስቶራንት አይቀርም፣ እዚህ ጀርመን ያሉ ልክ በቃ እንደ ፍርድ ቤት የሆኒ እንደዚህ እንደዚህ እንደዚህ በቃ ሰቡ ጋራ የሆነ ነገር እንዳይን ነበር የሚለው። አሁን ግን እንደዛ ብሎ ነገር የለም ሰው ፍሪደሙን አግኝቷል። አሁን በዛ በክርስትና በተባለው ቤት ማትቆይ ከሆነ እግዚአብሔር ሸድር ምክንያቱም በአንተ መጭ ሰው በተለይ ሴቱ ገና ለገና በአንተ አፍ። እኔ ብዙ ሴቶች እዚህ ላይ ያሉት ልጆች እንዲህ ይላሉ፣ ጂጂ አንቺ እሱ እኮ የሚናገራቸው ነገሮች እኮ በጣም ነው የሚጎዱት። እግዚአብሔር ሴቶች እያለቀሱ ማለት ነው። እነዚህ ህፃናቶች እንዲ እንዲ እንደዚህ እንደዚህ እንደዚህ ግማሹ ልጅ ሲል፣ ግማሹ እናት ሲል፣ ግማሹ ምን ሲል፣ በጣም ነው የሚጎዱ። ሴቷ ደግሞ አለች፣ ሴቷ የሆኒ ማኛ ደግሞ መታለች፣ ያ በአውቶግራፍ አርጌ እናንተ አረብ ሀገር ምትኖሩ አሉ ጌቶች ናዋጥ አለው አሁን ደግሞ ማኛ ዓመት አላችኋለች እንቁርቲ የሰውን ታሪክ መዝምዛ ምታወጣ እሷን እግዚአብሔር ግልግል ያደርገናል። ሁላችሁ ሁሉንም ትገላገላላችሁ። አንድ መጥፎ ሰው የሚቆየለም። አይዟችሁ ትገላገላላችሁ። የጊዜ ጉዳይ ሁሉም በየተራ በየተራ ትሄዳለች። ያለች አሳቀው ልጆቹን እኮ የሚያኖሩ ሰው ሁላ ተሳቀው ቤት ፍሬ ደግሞ እኮ ነው ያጣው። ሰው ምን ይለኛል የማይፈራው እሱ የማይፈራው ሴት የለ፣ ወንድ የለ ግንግን አሁን ደግሞ እሱም ሰው ሆኖ ደግሞ አከሌና አስታርቁልኝ፣ አስታርቁልኝ አንድ ራስ ከራስ በተታረቃት ቡጀሚያ ቆርኮ እንደ ሽማግሌ ስታስጠላ

ምንድነው? ላንች ጸልያለ ላንች አልጸልይም ስላት፣ እንደ የተቀበልከው ተቀበልከው፣ እየለየች እየለየ ጸልይ። ሽቀላ ነው፣ ሁሉም ሽቀላ ነው። እሱ ብቻ አይደለም። እባክህ ዳስኬት ምከት ይሁን ሌላ ማረፊያ ብሎ ነው አሁን የተቸገረ ምናምን። እውነትም በቃ እግዚአብሔርን አገኛለሁ አርፋለሁ ብሎ ሲሄድ ይሸቀልበታል፣ ይፈታል በቃ እግዚአብሔር ግን ያሳርፋል። እግዚአብሔር አያሳርፍም ማለት እግዚአብሔር ያሳርፋል። እና እነሱ እነሱ አንተ ሊጠቀሙብህ ሲሉ፣ እግዚአብሔር ግን ባንተ ይጠቀማል። እኔ ብዙ ክርስቲያኖች አውቃለሁ እንደዚህ መልኩ እንትን ያሉ ግን ያረፉ በቃ ፎ ያሉ በእግዚአብሔር ቤት በቃ ህይወታቸውን ያገኙ ብዙ ክርስቲያኖች አሉ ብዙ እንጂ ይጠቀሙበሃል። ምን ከቸርች እኮ አለ ከቸርች በላይ ፖለቲካ ነው። የእናት ሂዱጣ አንተ ግማታ ሂዱጣ ከጥቁረት ደም ነው። ጥንቋይ ሰው ከምታስገቡ ጌታን ተቀበል ብላቸው ከእናንተ ቤት ሊወጡ የሚያኮበኩቡትን እነሱ ላይ ብትጸልባቸው ይሻላል። ብዙ ፓስተሮች ትላንትና ዋው የተባለላቸው ማለት ነው። ከዶክተር ወዳጄ ነው ጀምሮ እሷም በእናንተ ቤተክርስቲያን ውስጥ አይደለም ያለው አውት። እናንተ አዲስ ሰው ስታስገቡ ከውስጥ ያለው ይወጣል። እናንተ ጠንቀቁ። ብዙዎች ብዙዎች ሲወጡ ደግሞ ከዛ የሆነ ቪዲዮ ምናምን የፈልጉባቸው እና እንዲህ ሲያደርግ ነበር ይላሉ። እንደዚህ በጌታ ስም እንደዚህ ሲያደርግ ነበር እናም ይላሉ።